ከደቡብ ኢትዮጵያ የተነሱ ናቸው ተብሎ የተገመቱ ታጣቂዎች በኬንያ ቱርካና ግዛት በፈጸሙ ጥቃት አራት የኬንያ ቱርካና ጎሳ አሳ አጥማጆችን መግደላቸውን ዴሊ ኔሽን ዘግቧል። ቱርካና ሐይቅ ላይ አሳ በማስገድ ላይ ሳሉ በጥቃቱ የተገደሉት አሳ አጥማጆች አስክሬን መገኘቱን ዘገባው ጠቅሷል። ባለፈው የካቲት የቱርካና ጎሳ ታጣቂዎች ወደ ኢትዮጵያ ግዛት ገብተው በትንሹ ሶስት የኢትዮጵያ ዳስነሽ ጎሳ አባላትን መግደላቸው ይታወሳል። የኖኖ ተከትሎ የዳሰነች ታጣቂዎች በፈጸሙት የአጸፋ ጥቃት ሶስት የኬንያ ቱርካና አሳስጋሪዎች መገደላቸው ተረጋግጦ ነበር። ሆኖም በጥቃቱ ወቅት የጠፉ አርባ የጎሳ አባላት እስካሁን የደረሱበት ያልታወቀ ሲሆን፣ የቱርካና ግዛት ባለስልጣናት ግን የዳሰነች ታጣቂዎች አርባዎቹን አሳስጋሪዎች ገለው አስክሬናቸውን ደብቀውታል ብለው ያምናሉ። የትግራይ ጊዜያዊ አስተዳደር የጸጥታ ቢሮ ፌዴራል መንግስቱ የቀድሞውን የጊዜያዊ አስተዳደሩን ፕሬዚዳንት ጌታቸው ረዳን በመጠቀም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ይገኛል በማለት ከሷል። የመንግስት አካሄድ በስምምነቱ የተገኙ ስኬቶችን ሊቀለብስ ይችላል በማለት ያስጠነቀቀው ቢሮው መንግስት አካሄዱን መልሶ እንዲያጤን ጠይቋል። ቢሮው ጌታቸው ረዳ በትግራይ የጸጥታ ኃይል ይነዙታል ያለውን የስም ማጥፋት ዘመቻ ቀይ መስመር አልፈዋል በማለት ከሷል። ዓለም አቀፋዊ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ መንግስት በስራቸው ምክንያት ያሰራቸውን ጋዜጠኞች እንዲፈታና የፕሬስ ነጻነትን የሚሸረሽሩ ህጎችን እንዲያሻሽል ወይም እንዲሰርዝ አዲስ ባወጣው መግለጫ ላይ ጠይቋል። ሲፒጄ ከመጋቢት አጋማሽ እስከ ሚያዝያ አጋማሽ በነበረው አንድ ወር ውስጥ ብቻ ኢትዮጵያ ውስጥ 14 ጋዜጠኞችና የመገናኛ ብዙሀን ሰራተኞች መታሰራቸውን ጠቅሷል። የሀረሪ ክልል መገናኛ ብዙሀን አዘጋጅና የቢዮ ፕሮዳክሽን የግል ዩቲዩብ ባለቤት ሙሐይዲን ኦማር በስም ማጥፋትና ሐሰተኛ መረጃ በማሰራጨት ከታሰሩት አንዱ እንደሆነ ሲፒጄ ገልጸዋል። ሌላው በሶማሌ ክልል የጅግጅጋ ቴሌቪዥን ኔትወርክ መስራቹ አህመድ አግዋን ደግሞ በማነሳሳት ክስ ለሶስት ሳምንታት እስር ላይ እንደሚገኝ ተቋሙ በመግለጫው አመልክቷል። በመቶዎች የሚቆጠሩ የደቡብ ትግራይ መሆኒ ከተማ ነዋሪዎች በህወሀት ላይ የተቃውሞ ሰልፍ ማድረጋቸውን የክልሉ የዜና ምንጮች ዘግበዋል። ነዋሪዎቹ ሰልፍ የወጡት ህዋት የደቡብ ትግራይ አስተዳደራዊ መዋቅሮችን አፍርሶ በድጋሚ ለማደራጀት ማቀዱን የህዋት ሊቀመንበር ደብረጽዮን ገብረ ሚካኤል በቅርቡ ለወይን መጽሄት በሰጡት ቃለ ምልልስ መናገራቸውን በመቃወም ነው። ሌላው ከትላንት በስቲያ በደቡብ ትግራይ የማይጨው ከተማ ነዋሪዎች ተመሳሳይ የተቃውሞ ሰልፍ ማድረጋቸው ይታወሳል። አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ የተያዙ ነው ሲል ገለጸ። የ የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠናዊ ጽህፈት ቤት በተለይ ለአዲስ ስታንዳርድ በላከው መግለጫ የጤና ባለሙያዎች በአሁኑ ወቅት የከፊል ሰላማዊ አድማ በማድረግ ላይ የተሻለ ደሞዝና የስራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውን ገልጿል። አምነስቲ በመግለጫው የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብለዋል። ባለስልጣናቱ የጤና ባለሙያዎቹን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩና ህግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲሰጧቸው አሳስበዋል። የስራ ማቆም አድማ ላይ የነበሩ የዲኤችኤል ሰራተኞች ከድርጅቱ ጋር ድርድር ካካሄዱ በኋላ ወደ መደበኛ ስራቸው ተመለሱ። የደሞዝ ማስተካከያን ጨምሮ የተለያዩ ጥያቄዎችን አልተመለሱልንም በሚል ከሚያዚያ 32017 ጀምሮ የስራ ማቆም አድማ ላይ የነበሩት የዲኤችኤል ሰራተኞች ከድርጅቱ ጋር ድርድር ካካሄዱ በኋላ በ35 በመቶ የደሞዝ ጭማሪ ስምምነት ወደ መደበኛ ስራቸው መመለሳቸውን የድርጅቱ ሰራተኞች ማህበር ለአዲስ ስታንዳርድ ገለጸ። የማህበሩ ሊቀመንበር አቶ ጥላውን ታደሰ ከአራት ዓመታት በፊት ጀምሮ የህብረት ድርድር ከድርጅቱ ጋር ሲደረግ መቆየቱንና ከኑሮ ውድነት አንጻር የደሞዝ ማስተካከያ ለሰራተኛው እንዲደረግ መጠየቃቸውን ገልጸዋል። አክሎም በቦሌ ክፍለ ከተማ ስራና ክህሎት ጽህፈት ቤት እንዲሁም በትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ጣልቃ ገብነት ረቡዕ ግንቦት 6 2017 በ35 በመቶ የደሞዝ ጭማሪ ተስማምተን ወደ ስራ ገብተናል ብለዋል። የጤና ሚኒስቴር የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ወደ ስራቸው እንዲመለሱ አስጠነቀቀ። የመንግስትም ትዕግስት ወሰናለሁ ብለዋል። የጤና ሚኒስቴር በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤና ዘርፍ የሚደረግ አድማ በሕግ የተከለከለ መሆኑን በመግለጽ ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የህግ እርምጃ እንደሚወሰድ አስጠንቅቋል። የጤና ሚኒስቴር ባወጣው መግለጫ ላይ መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ብሏል። በጥቂት የማስተማሪያ የጤና ኮሌጅ ወይም ተቋማት በስራ ገበታቸው ያልተገኙ የተወሰኑ ባለሙያዎች መኖራቸውን የገለጸው ሚኒስትሩ ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን አላማቸው ያደረጉ ነው ሲል ከሷል። ሌላው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ፣ በበኩሉ ባወጣው መግለጫ የኢትዮጵያ የጤና ባለሙያዎችን ፍትሐዊና ህጋዊ ጥያቄ በቅንነትና በግልጽነት መመለስ እንጂ ፍረጃ፣ እስርና የኃይል እርምጃ ዘላቂ መፍትሄ አይሆንም ሲል ገልጿል።